ሰላም ሰላም፣ እንዴት አደራችሁ? እኔ እግዚአብሔር ይመስገን። ባላችሁበት ቦታ ሰላማችሁ ብዝት ብዝት ዝት ዝት ይበል። የኔ ውዶች እንዴት ናችሁ? ሙስሊሞች ጾማችሁ የፍቅሬ ሰላም የደስታ ያደርግላችሁ። እንዲሁም ውድ የቲክቶክ ጓደኞቼ፣ የዩቱብ ጓደኞች እግዚአብሔር አምላክ ከክፉ ነገር ሁሉ ይሰውራችሁ። ብቅ ጥልቅ ፈካደ መቅነጠፍ ጠሽ ብዬ መጥቼላችኋለው። በዚህ በመቀጠል ትላንትና ሱሲና የሄልሻ ጓደኛ አንዷ ስሟ አያዝልኝም ሶሱ ሄልሻን ፕራንክ አድርገዋታል፣ ብቅ ጥልቅ እያሉ ማለት ነው። በጣም ደስ የሚል ፕራንክ ነው፣ ምክንያቱም ሱሲ በቀል ነው። በቀደም ለታ ማዘርንና ሱሲን ደምንባ ነው ሄሉ ያስለቀሰቻቸው ማለት ነው። ብድር በምድር በሚለው ነው። በዛ ላይ ደግሞ መልስ ምትም በጎን እየሰጡ ነው ማለት ነው። መልስ ምት ማለት ነው። ትላንት ለተለቀቅ ቪዲዮ አጅሬ ለለቀቅ ቪዲዮ መልስ ምት ነው እየተሰጠ ያለው ለማንኛውም የጓደኝነት ጥግ ነው። አንበሶች በርቱ፣ ጠንክሩ፣ ሱሲዬ እንደዚሁም ጓደኛዋ በጣም ነው የምንወድሽ፣ የምናከብርሽ ማለት ነው። ሌላ ደግሞ ሄልሻን እኛ ከልጅነቷ ጀምረን ነው የምናቃት ዩትበር ቀጥ ከልጅነት ገና ሳትወጣ ጀምሮ ከወንድሟ ጋር እየሰራች ነው የምናቃት። ሄሉ ውሸት እንደሌለባት እውነተኛ ሰው እንደሆነች፣ አንድ ቀን እንኳን የምታደርገውን ነገር ለህዝብ አትደብቅም፣ አደለም፣ የራሷን ገበና የቤተሰብንም ገበና ራሱ ፊት ለፊት ነች እሷ ማለት ነው። ስለዚህ በሄሉ ላይ እንከን ይገኛል ብላችሁ የምትጠብቁ ሰዎች ማለት ነው ምንም አይነት እንከን አይገኝባትም፣ እንዳትፈሩ እሺ። ለዛ መልስ እየተሰጠ ነው። ትላንትና ለተሰራው ቪዲዮ መልስ ነው በጎን እየተሰጠ ያለው ማለት ነው። ሲቀጥል ደግሞ ሄልሻን አይደለም እነሱ ሲ እኛ ከጎኗ ያለነው እኛ ደጋፊዎች ጠንቅቀን እናቃታለን እና አንዳንድ ኮሜንቶች አትደንግጡ ማለት ነው። ምንም ነገር የሚያስፈራ ነገር የለም። የመልስ ምት ነው ማለት ነው። እና ሱሲም ሁሉ ሶስታችሁንም እግዚአብሔር አምላክ ይጠብቃችሁ ከክፉ ነገር ይሰውራችሁ ማለት ነው። ከዚህ በመቀጠል ደግሞ አንድ ምትኬ የምትባይ ዩቱበር ማለት ነው። አንድ ምትኬ የምትባይ ዩቱበር በመጀመሪያ ስለኛ ማንነት ወቂ፣ እኛን ወተሽ በጎን ለመሳደብ የሞከርሽ ማለት ነው። በመጀመሪያ አስር ልጆች ማናቸው የሚለውን በደንብ ወቂ፣ እንኳን አንቺን እንዳልክን አንቀጥቅጠነዋል ስርዓትሽን ስርዓትሽን ያዢ ማለት ነው። ሲቀጥል ደግሞ እነዚህ አስር ልጆች እነማን ናቸው? ለምን እንዲህ ሊያንቀጠቀጦ ቻሉ? የሚለውን ጭንቅላትሽን በደንብ ባርገተሽ አሰሪው ማለት ነው። ሲቀጥል ደግሞ ቲክቶክ ላይ ቲክቶክ የሚያስገባው አስር ሰው ስለሆነ ብቻ ነው እንጂ በጣም ብዙ ተከታዮች አሉን፣ እግዚአብሔር ይመስገን። ሲቀጥል ደግሞ እንዳልክዬ የኔ ቆንጆ፣ አንተም ብዙ ሰው ይወድሃል ምናምን ሂጅና ቂጡን ላሽለት እናቱ፣ ቂጡን ዝቅ ብለሽ ላሽለት ገባሽ እኛን ግን መናገር አትችም ምክንያቱም የአንችንም ዩቱበር ድባቅ መምታት ስለምንችል ማለት ነው እንዳልክን ይሄን ያህል ያንበረከኩት አስር ልጆች ናቸው አስጨንቀው የያዙት አይደለ ስለዚህ አንችን ደግሞ ከዛ በታች ማድረግ እንደምንችል ይሄንም በደንብ ጠንቅቀሽ ወቂ ማለት ነው ሲቀጥል ደግሞ ስትቆሚ ስለ እውነትና ስለ እውነት ቆሚ ማለት ነው እኛ እውነትን ይዘን ነው ከሄሉ ጎን የቆም ነው ምክንያቱም እንዳልክንንም ሄሉንም ደጋፊ ነበርን ገባሽ በጣም የምናወራቸው በቴሌግራምም በዋትሳፕ በደንብ የምናወራቸው ልጆች ነን፣ ግሩፕ በውስጥ ሚስጥር በደንብ የምናወራ እንዳልክንም ሄሉንም። ነገር ግን ሄሉ ላይ እንከን አላገኘንም። እሱ ግን ቦቅቧቃና ሾካካ፣ በየሄደበት ለደወለብለት ሁሉ የሚበቆበቅ የሄሉን በቃ ሄሉን አውጥቶ የሚያሰጣት ልጅ ስለሆነ አይደለም ለህርቅ እንኳን ከጎኑ የቆም ነው። እኛ ነን። በመጀመሪያ ሶስት ልጆች ሲለን ነበር። ዛሬ ደግሞ ወደ አስር አሸጋግሎናል። ይሄን ያህል ማሱ ለማንበር ከከበቀን ጀግናዎች ነን ማለት ነው። ስለዚህ ስርዓትሽን ያዥ። እኛ አስር ልጆች ነን። አንቀጥቅጠን የያዝ ነው ማለት ነው። ምትኬ የምትባዩ ማለት ነው። ሲቀጥል ደግሞ እኛን ቀርበሽን ይህን ለምን እነዚህ ልጆችን ሊናገራቸው ቻለ፣ ምን ያህል እውነት ይዘው ነው እነዚህ ልጆች ይወጡት የሚለውን ነገር በደንብ አሰላሲ። ነይ ቲክቶክ ላይ ስለኛ ማየት ትችያለሽ። ገባሻር? በጣም ጠንካራ ለዓላማችን የጸናን ላየነው ሰው የምናሸረግድ አይደለን፣ የወንድ ቂጥቂጥን የምንከተል አይደለንም። ገባሻር? ወንድ መችም ችግር አለባችሁ እኮ ወንድን ስታዩ ማለት ነው፣ ማለት ችግር አለብሽ። ስለዚህ እናቱ ከኛ ላይ ወረድት ያለሽ ወረድ፣ እዛው ጠበቅ ራስሽን ሁነሽ ስሪ እና ስር ልጆች የሚለውን ነገር ግን ከዛሬ ጀምሬ ስማችንን እንድታነሺ አንፈልግም ገባሽ ሲቀጥል ደግሞ ስለ እኛ ለማወቅ ከፈለግሽ ነ ቲክቶክ ቲክቶክ ላይ እንገኝልሻለን። ገባሽ? ስለ እውነትና ስለ እውነት የቆምን ሄልሻን አጠንክረን ከጎኗ የቆምን አንበሳና ጀግና ነን። እንዳልክ የተናደደው ለምን ከሄሉ ጎን ቆሙ? ለምን ሄሉ በርትታ ታየች? ለምን ይሄን ያህል አልወደቀችም የሚለው ነው ያነጫነጨው። እውነትንና ሚስጥርን ስለምናቅ ስለ እንዳልክ ቮይስ ሙሉ ቮይሶች አሉን። የሚያወራው ለሰው የሚያወራው ለእኛ የሚናገር ዝም ብለሽ አትንበቅበቅ፣ እሺ? ማስረጃ ሳይኖረን አይደለም። እኛ አስር ልጆች እንዲህ ያስጨነቅ ነው። ገባሽ አይደለ ደሞም አታለቅልቂ። እኛ ነገ ከእንዳልክ ጋር ታይናለሽ። እሺ አለቅላቂ አስር ልጆች ምናምን ብለሽ አትላላጪ። ከአንቺ የበለጠ እኛ ጠንቅቀን ስለምናወራው ስለምናወራው በደንብ ውስጥ የሚስጥሩን ስለምናቅ ነው ማለት ነው። ሥርዓትሽን ያዢ ማለት ነው። ሌላ ብዙ ብዙ ደጋፊዎች ቢኖሩት ነው ድባቂ የመታው ዩቲበሩ፣ የሞተበት ዩቲበሩ ደጋፊዎች ስላሉት ነው እንጂ ለምን ታዲያ እንደ በፊቱ ከሄሉ ጋር እንደሚሰራው ለምን አታስገቢው? ቱልቱሌያ ቱልቱሌያ ምንሽ። ሲቀጥል ደግሞ ማለት ነው እኛ ነገም ዛሬም ከእንዳልክ ጎን እንቆማለን። እውነትንና እውነትን አውጥቶ ይቅርታ እስኪ ጠይቅ ነው ምንፈልገው። ገባሽ? በጣም ነው የምንወዶ የምናከብረው። ረርድብን ነበይ ምቀኛ የሴት ልጅ ህመምና ቁስል ማይሰማሽ ሰው ነሽ በመጀመሪያ እኔ ሴት ነኝ እቺ ልጅ ምን ጎድቷታል ምን አድርጓታል የሚለውን ነገር በደንብ መርምሪ ገባሽ ከመጀመሪያ እስከ መጨረሻው እንዳልክ ሄሉን ብቻ ሳይሆን ህዝብን የዋሸው ለዛ ነው ብዙ ደረጃ ስለደረስን እኛም በውስጥ መስመር በደንብ ስለምናወራው ምን አይነት እቅድ እንደነበረው ስለምናቅ ነው ሄዱ ጎን የቆም ነው ማለት ነው በልጅ የልጅቷን ቅስም እንዴት እንደሰበረ እኛ ስለምናቅ ነው ሲቀጥል ደግሞ እኛም ብቻ እሷን ብቻ ሳይሆን ህዝብን የካዶ ህዝብን ይቅርታ ይጠይቅ ነው። ሌላ ችግር የለብንም። ገባሽ አይደል እና ብዙ ማታለቅልቂ እኛ አንድ ነን ዞረን ስለምንገጥም ማለት ነው። ስለዚህ ስርዓትሽን ያዢ ነው የምንልሽ ማለት ነው። ብዙዎች ስለሆንን ማለት ነው። እና ለእንዳልክ ያልተኙት ምን አይነት ልጆች ቢሆኑ ነው ብለሽም አስቢ ማለት ነው። ስለዚህ ማለት ነው እንዳልክ ዩቲዩቡን መቼም ቢሆን አይሸጠውም፣ መተዳደሪያው ነው ገባሻል። መቼም መቼም ቢሆን እንዳልክ ዩቲዩብን አይሸጠውም አይሸጠውም፣ ስለምናቅ ጠንቅቀም ማለት ነው። እና እናቱ፣ ወደ ራስሽ ተመለሺ። ስለ እኛ ማወቅ ከፈለግሽ ቲክቶክ ላይ ነይ። ዝም ብለሽ ዩቲዩብ ላይ አንበሳኔ ትበይ። ምክንያቱም ከኋላሽ ስለምንከተልሽ ማለት ነው። ብዙ ብዙ ኦዲየንሶችሽ የእኛ ተከታዮች ናቸው። ድባቅ እንዳናስመታሽ፣ ድባቅ እንዳይመቱሽ ተከታዮችሽ የኛዎች ስለሆኑ ማለት ነው። ስርዓትሽን ያዢ። ስለኛ ማወቅ ከፈለግሽ ቲክቶክ ላይ ነኝ ማለት ነው። ሌላ ደግሞ ማለት ነው ሱሲዬና ሄልያ በርቱልን፣ ጠንክሩልን፣ የኔ ውዶች፣ የኔ ፍቅሮች፣ ሄልዬ ምንጊዜም ከጎንሽ ነን። እስከ መጨረሻው ከጎንሽ እንቆማለን፣ የኛ ጀግና። እንደዚ እንደዚህ በቃ ራስሽን ችለሽ ከማንም እንደማታንሽ ስላሳየሽ ነው እንደዚህ ሰው ቂው ያለብሽ። እንወድሻለን፣ እናከብርሻለን። ሁል ጊዜም ከጎንሽ ነኝ። ጠላቶች ያፍራሉ። የእንዳልክ ቡችላዎች ደግሞ ይዝረከረካሉ። እንወዳቸዋለን እናከብራቸዋለን። መልካም ውሎ። መልካሙን ሁሉ መድኃኔዓለም ያሳካላችሁ፣ ክፉን ያርቅላችሁ፣ በመንገዳችሁ ሁሉ እግዚአብሔር ይከተላችሁ። ዩቲዩበሮችንም የኔ ደጋፊዎች፣ ቲክቶኮች ላይ ያላችሁት አንበሳ አንበሳ አንበሳ የሆናችሁት ሁሉ መድኃኔዓለም ይጠብቃችሁ። እናቱ አንበሳዎች ነን ያለነው ዝም ብለን ዝርክርክ ባየነው ላይ የምን የምንጠለጠል ደጋፊዎች አይደለም። ስራን እና በተግባር በተግባር ስለምለው እና ወይዘሪት ምትኬ እና ወይዘሪት ምትኬ የተጋጨሹ ከብረት ጋር ነው እና ለማንኛውም እኛ እኛን ማወቅ ከፈለግሽ ቲክቶክ ላይ ጂጂ ላቭ ብለሽ መምጣት ትችያለሽ። በተረፈ መልካም ውሎ